አንድ የሾርባ ማንኪያ የጥርስ ሳሙና በአንድ ጠርሙስ ኮካ ላይ በመጨመር ጀምሩ። አሁን ጠርሙሱን ይዝጉና በደንብ ይምቱት። የጽዳት ዕቃ አምራቾች ይህንን ሚስጥር እንዲያውቁ አይፈልጉም። ምክንያቱም ውጤታማ ገንዘብ የማያባክን በቀላሉ በቤቶ ስለሚሰሩት። አሁን ጠርሙሱን ይክፈቱና ወደ መቀላቀያ ውስጥ ይገልብጡ። ከመጠን በላይ እንዳይገነፍል በጥንቃቄ አፍሱ። የተለመደውን የቤት ውስጥ ለስላሳ መጠን 200 ሚሊ ሊትር ይጠቀሙ። የሚቀጥለውን ንጥረ ነገር የእቃ ማጠቢያ ሳሙና ነው። ሶስት የሾርባ ማንኪያ እንጨምራለን። ለማጽዳት ኃይላችንን የበለጠ ለመጨመር በመቀጠል ቤኪንግ ሶዳ እንጨምራለን። አንድ የሾርባ ማንኪያ ይጨምሩና ለስላሳ ተመሳሳይነት ያለው ፈሳሽ እስኪያገኙ ድረስ በደንብ ይቀላቅሉት። ቤኪንግ ሶዳ በጣም ጥሩ ከሆኑ የጽዳት ግብአቶች አንዱ ነው። የማይለቅ እድፍን ያስወግዳል፣ ጠንካራ ቆሻሻን ይዋጋል። ይህን አስደናቂ ድብልቅ ካገኙ በኋላ ውድ በሆኑ የጽዳት ምርቶች ላይ ገንዘብ አያወጡም። ለማስቀመጥ ያንኑ የኮካኮላ ጠርሙስ ወስደው ክዳኑ ላይ ትንሽ ቀዳዳ አድርጉና ድብልቁን ወደ ውስጥ በመመለስ ተጠቀሙ። አሁን ማጽጃው ተዘጋጅተዋል። እንፈት ነው። ይህ ቆሻሻ ብቻ አይደለም። በዘይት የተቃጠለና የጠቆረ ድስት ነው። ለማጽዳት የሚቻል ይመስሎታል? ስፖንጅ ላይ ትንሽ ያፍሱ። ምንም ውሃ አያስፈልግም። ወዲያውኑ አረፋ እንደሚወጣ ተመልከቱ። አሁን ቆሻሻውን ብቻ ይጥረጉ። ያለምንም ትግል ሲጠፋ ያያሉ። ወደ ቀደመ መልኩ ወዲያውኑ ይመለሳል። የዚህ ድብልቅ አስማት የሚገኘው በኮካኮላ የዕቃ ማጠቢያ ሳሙናና ቤኪንግ ሶዳ ጥምረት ነው። ቅባት ያጸዳል፣ ቆሻሻ ያስወግዳል፣ እናም የድስቱን አንጸባራቂነት መጀመሪያ ወደነበረበት ይመለሳል ልሳሉ ይህም አዲስ እንዲመስል ያደርገዋል። ይህንን የማይታመን ውጤት ተመልከቱ። አይገርምም? ይህ ብልሃት የእርሶን የጽዳት ሥራ ይለውጣል፣ በተለይም መጥበሻዎቹን እንከን የለሽ ማድረግ። አሁን የእርሶ ተራ ነው። ይህንን በቤት ውስጥ የተሠራ ማጽጃ ይሞክሩና ምን እንደተፈጠረ ያሳውቁን።